ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ፖድካስት ተከታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አዳዲስ የወጡ መረጃዎች አሉ። እሱ መረጃዎች አጋራችኋለሁ። ከእናንተ እንደሚጠበቅባችሁ ግን ቪዲዮውን ላይክ እያደረጋችሁ በአክብሮት እንደጀምሩልኝ ሁላችሁንም እየጠየኩ ወደ መረጃዎች ይሳል አርሰናል በክረምት የዝውውር መስኮት አሁን ላይ በቅርብ ሳምንት እየተካተላቸው ያሉት መረጃዎችን አጋራችኋለሁ። ከማርቲን ዙቤንዲ ጉዳይ ጋር በተገናኘ ብዙ ማሆኑ መረጃዎች እየወጡ ነበር። ማርቲን ዙቤንዲ ወደ አርሰናል ለሚያደርገውን ዝውውር አልቋል፣ ነገር ግን በዚህ ሳምንት ማርቲን ዙቤንዲን ለማስፈረም ሪያል ማድሪድ ጥቂት ተባለ እንቅስቃሴዎች አድርጓል፣ የሚል መረጃዎች ሲወጡ ነበረ። የአርሰናል ደጋፊዎችም ከዚህ ጋር በተያዘ በጣም መረበሾች ሲታይባቸው ነበረ። ነገር ግን አትሌቲክስ ይዞት የወጣው መረጃ መሰረት የዚ ወይ እንደዚህ ዝውውር መጠናቀቁና ሕክምና ምርመራውን በሂደት ላይ መሆኑን እና በጁላይ አካባቢ ላይ የተጫዋቹ ዝውውር እንዲያልቅ ራርሱ ድሰዳድ መቆየታቸው ነው የተጫዋቹ ዝውውር ይፋ ያልተደረገ የሚል ነገር ወጥቷል። ከዚህ ተጫዋቹ ዝውውር ጉዳይ ጋር በተገናኘ ከዛ በተጨማሪ ቤንጃሚን ሲስኮን የተመለከተ በትላንት ለት ፋብሪዚዮ ሮማኖ ያጋራው መረጃ ልንገራችሁ። ፋብሪዚዮ ሮማኖ ባጋራው መረጃ መሰረት አርሰናል ቤንጃሚን ሲስኮን ለማስፈረም ለሳምንታት ንግግሮቹን ከተጫዋቹ ጋር ማድረጉን ዘግቧል። ተጫዋቹን ለማስፈረም አርሰናሎች አሁን ላይ ትልቅ ትኩረት ሰጥተው እየተከታተሉት መሆኑን ጠቁሟል። ዘሰን ይዞት በወጣው መረጃ መሰረት ደግሞ አርሲያል በክረምት ዝውውር መስኮት የፊት ለፊት መስመር ተጫዋች ለማስፈረም ቅድሚያ ቦታ ይሰጡታል ሲል ዘግቧል። ሁለት ተጫዋቾችን እየተመለከቱ ይገኛሉ ሲል ዘግቧል። ዘሰን ዘገባ ለመረዳት እንደምንችለው አልሰራዎች አሁንም ቢሆን ከቤንጃሚን ሶኮ ጋር ንግግር እያደረጉ የቪክተር ኮሬሽን ዝውውር እያጤኑ መሆናቸውን የሚያመላክቱ መረጃዎች ሲወጡ ነበረ። ቪክተር ኮሬሽ አሁን ላይ በጥብቅ በቼልሲዎች እየተፈለገ ይገኛል። ከዛም በዘለለ ሊቨርፑሎቹን ተጫዋቹን ማስፈረም ይፈልጋሉ ወደ አርሰናል በትናንትናው ዕለት አንድ በማህበራዊ ሚዲያ ከጓደኛው ጋር ቪክተር ኦከረሽ ጥያቄ ያቀርበውለት ነበር። ወደ አርሲያል መሄድ ትፈልጋለ የሚል ጥያቄ ያቀርበውለት ነበረ። ወደፊት የሚሆኑ ነገር አብረን እናያለንም ሲል ገልጾታል ማለት ነው። የአርሲያል ደጋፊ ሆነ ነበር ጥያቄ ያቀረበለት። እናም የማይሆንበት አጋጣሚ የለም ሲል ቪክተር ኦከረሽ አስተያየቱ ሰጥቷል። ተጫዋቹ ወደ አርሲያል መቀላቀል በጣም ፍላጎት ማሳየቱን የሚያመላክቱ መረጃዎች ሲወጡ ነበር። ግን በአርሲያል በኩል ደግሞ ተጫዋቹን ለማስፈረም አሁን ላይ ትኩረታቸው ሙሉ ለሙሉ ወደ ቤንጃሚን ሲሶኮ ማድረጋቸውን የሚያመላክቱ ዘገባዎች ሲዘገቡ ነበር። ሰዎች ከአርሰናል ሊለቁ የሚችሉ ተጫዋቾችን እንመልከት ና ወደ አርሰናል ዝውውር በድጋሚ ይመለሳሉ። በክረምት ዝውውር መስኮት አሌክሳንደር ዝንቼኮ ክለቡን ይለቃል። ከዛም በተጀማሪ ሪስ ኔልሰን ና ሳምቢ ሎኮንጋ በቀጣይ ከአርሰናል ቤት የሚለቁ ተጫዋቾች ውስጥ መሆናቸው ተለይቷል። እስካሁን ድረስ የፋቢዮ ቬራ በአርሰናል ቤት ያለው የወደፊት ቆይተው ምንም የተረጋገጠ የለም። አርሰናሎች ግን በክረምት የዝውውር መስኮት ተጫዋቹን ለመሸጥ እንደሚፈልጉ እና ተጫዋቹ በአርሰናል ቤት ይቆያል ተብሎ አይጸበቅም። ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አዲስ መረጃ ወጥቷል። ሳኔ ወደ አርሰናል የሚመጣበት እድል እንዳለ አሁን ዴቪድ ወርስተን ካጋረው መረጃ ለመረዳት እንችላለን። ሳኔ በተመለከተ አርሲያሎች ተጫዋቹን ለማስፈረም ንግግሮችን ማድረጋቸውን የሚያመላክቱ መረጃዎች ወጥተዋል። ነገር ግን ይህ ተጫዋች አርሲያሎች ሊያስፈርሙ የሚችሉት በነፃ ዝውውር ነው። ተጫዋቹ በክረምት የዝውውር መስኮት ከኮንትራት ጉዳይ ጋር በተገናኘ ከባርሲሎች ጋር ንግግር እያደረገ እንደሆነ ይታወቃል። ተጫዋቹ የኮንትራቱ የማያራዝም ከሆነ በባይር ሙኒክ ተጫዋቹ ኮንትራቱን የማያራዝም ከሆነ ተጫዋቹ በቀጣይ ወደ አርሰናል መምጣት እንደሚፈልግም አሳውቋል። ነገር ግን ተጫዋቹን አርሰናል ገንዘብ ከፍሎ አይደለም ያዘዋውረው። ይህን ነገር በደንብ መረዳት ይጠበቅባቸዋል። ተጫዋቹ በነፃ ዝውውር በማምጣት በተለይ ደግሞ የቡካዮ ሳካ ተተኪ ለማድረግ አርሰናሎች እንዳቀዱ የሚያመላክቱ መረጃዎች ሲዘገቡ ነበረ። ተጫዋቹ በራይት ዊንግ ላይ በነ ገብርኤል ማርቲን ጋር መጫወት ይቻላል። ነገር ግን አርሰናሎች ስለዚህ ለዚህ ተጫዋች ገንዘብ ይከፍላሉ ተብሎ አይጠበቅም። በነፃ ዝውውር የሚያመጡበት እድል እንዳለ ከዴቪድ ኦርንስተን ዘገባ ለመረዳት እንችላለን። ከተጫዋቹ ወኪል ጋር አርሰናሎች አሁን ላይ ፎርማል የሆነ ኮንታክቶችን ማድረጋቸውን አመሻሹ ላይ ተዘግቧል። ቶተናሞች ተጫዋቹን ለማስፈረም በተጫዋቹ ገበያ ላይ እየበሩ ይገኙ ነበር። አሁን ግን አርሰናሎች ተጫዋቹን ለማስፈረም ንግግር ማድረጋቸው እና ተጫዋቹን ወደ አርሰናል ቤት መምጣት እንደሚፈልግ ተዘግቧል። አርሴያሎች የህዋን ጋርሻ የዝውውር ሂሳብ ውድ ከመሆናቸው ጋር በተገናኘ አርሴያል እንደሚታውቀው የበረኛ በረኛ ለማስፈረም እየተነጋገረ እንደሆነ ይታወቃል። በገበያው ላይ በረኛ ለማስፈረም አርሲያሎች ተጫዋቾች እየተመለከቱ ይገኛሉ። ጋርሻም ደግሞ ወደ ባርሲዋ ለማዘዋወር በጣም ከመቃረቡ ጋር በተገናኘ አርሲያል ግብ ጠባቂ በገበያው ላይ በጣም ረከስ ያሉ ግብ ጠባቂዎችን ለማስፈረም እየሰሩ መሆናቸውን ተዘግቧል። ኒኮ ዊሊያምስን የተመለከተ መረጃ አዲስ መረጃ ወጥቷል። ኒኮ ዊሊያምስ በተመለከተ አሁንም ቢሆን አርሲያሎች ተጫዋቹን ለማስፈረም ፍላጎት እንዳላቸው ገነርስ ብሎግ ዘግቧል። ከገነ ብሎግ ዘገባ ለመረዳት እንደምችለው አርሲያሎች ተጫዋቹን ለማስፈረም በገበያው ላይ በጣም ውድ እንደሚሆንባቸውም እየተዘገበ ይገኛል። እንደ አማራጭነት ታዲያ የጎርደንን ዝውውር አርሳሎች እየተመለከቱ መሆናቸውን ተዘግቧል። ከዛም በተጨማሪ ሮድሪጎን ከሪያል ማድሪድ ለማስፈረብ አርሳሎች ፍላጎት ቢኖራቸውም፣ ምንም እንኳን ከፍተኛ የሆነ ፍላጎት በአርሳል በኩል ቢኖርም ነገር ግን የዚህም ተጫዋች ዝውውር በጣም ውድ እንደሚሆንባቸው ተዘግቧል። አሁን ላይ አርሰናሎች የጎርደን ሁኔታ እየተከታተሉ መሆናቸውንም የሚያመላክት ፍንጮች እየተሰጡ ይገኛሉ። ነገር ግን ተጫዋቹ ከኒውካስትል ዩናይትድ ይለቃል ተብሎ አይጠበቅም። ምክንያቱም ተጫዋቹ ላይ እየተለጠፈበት የገንዘብ መጠን ለአርሰናሎች አዳጋች ያደርግባቸዋል። ውስብስብ ያደርጓል። ዝውውሩ እስከ 70 ሚሊዮን ፓውንድ ኒውካስትል ዩናይትዶች ተጫዋቹ ላይ ለጥፎበታል። አርሴናል በክረምት ዝውውር መስኮት ታዲያ በክንፍ መስመር ላይ ከፍተኛ የሆነ ውሳኔ መወሰድ አለባቸው። ምክንያቱም ቢቢሲ ኒውስ ባጋራው መረጃ መሰረት አርሴናሎች ከአለምንም ፋይናንሽል ፌር ፕሌይ እስከ 200 ሚሊዮን ፓውንድ ድረስ መውጣት ይችላሉ ሲል አስነቧል። ስለዚህ አርሴናሎች ከየትኛውም ጊዜ በተሻለ ከፍተኛ የሆነ ትርፍ አግኝቷል። ስለዚህ ከትርፉ ከፍተኛ በጀት የማይበጅቱ ከሆነ በቀጣይ የእንግሊዝ ፕሪሚየር ሊግ ለመወዳደር ከፍተኛውንም አዳጋች ሆንባቸዋል። የአርሰናል ደጋፊዎችንም ልብ ይሰፍራል። በጣም የአሁኑ የክረምት የዝውውር መስኮት ለአርሰናል በጣም ወሳኝ ነው። ምክንያቱም ከፍተኛ የሆነ ትርፍ ክለቡ አግኝቷል። በክረምት የዝውውር መስኮትም ከፍተኛ የሆነ በጀት በእጅቶ የማይንቀሳቀሱ ከሆነ በቀጣይም ከሁለተኛ ደረጃነት የዘለለ ምንም አይነት ፉክክር እንደማያደርጉ ይጠበቃል። በክፍ መስመር ላይ አርሰናል ከሚከታተላቸው ተጫዋቾች ውስጥ ሶስት ተጫዋቾችን ለይቷል። ሮድሪጎ፣ ኒኮ ዊሊያምስ እና ሎረንስ ሳሬን በነፃ ለማስፈረም አሁን ላይ እየሰሩ ይገኛሉ። የጎርደን ዝውውር ግን የመሆን እድሉ በጣም ጠባብ ነው ምክንያቱም ተጫዋቹ ላይ የተለጠፈበት ገንዘብ ለአርሴያሎች አሳማኝ ይሆናል ተብሎ አይጠበቅም። የኒኮሎ ዊሊያምስ ዝውውር አርሴያሎች ለመጨረስ ከፍተኛ ሆነባቸው። እስከ 300 ሺህ ፓውንድ ድረስ ሳምንታዊ ደሞዝ ተጫዋቹ ይፈልጋል። ስለዚህ አርሴያሎች ይህን ተጫዋች እስከዚህ ድረስ ለመክፈል ፈቃደኛ አይደሉ። ተጫዋቹ በሪያል ማድሪድ አሁንም እየተፈለገ ይገኛል። የሮድሪጎም ጉዳይ እስካሁን ድረስ በዣቪ አሎንሶ ውሳኔ አልተሰጠውም። ውሳኔ እስከሚሰጠው ድረስ አርሰናሎች እየተጠባበቁ ይገኛሉ። ከጋብርኤል ማጋሊሽ እና የሳሊባ ተፎካካሪ የሚሆን አንድ ወጣት ተከላካይ አርሰናሎችም ለማስፈረም እንደሚፈልጉም እየተዘገበ ይገኛል። ጆኤል አንቶን ከአያክስ ለማስፈረም አርሰናሎች እውነተኛ የሆነ ፍላጎት እንዳላቸው እና በቀጣይ በሚደረገው ዝውውር እንቅስቃሴዎች ላይ ረጅም ርቀት እንደሚጓዙም ይጠበቃል። ረጋጋት ይጠበቅባቸኋል። ሳሌን አርሰናል ለማጣት ያሰበው እስካሁን ድረስ በነፃ ዝውውር እንደሆነ ከተመለከትኩት መረጃ ለመረዳት ችያለሁ። አሁንም ቢሆን አርሰናል ከአጥቂ መስመር በዘለለ በክንፍ መስመር ላይ ጥሩ የተባለ እንቅስቃሴዎች በተለይ በገበያው ላይ ጥሩ የተባሉ እርምጃዎችን እየተንቀሳቀሱ እንደሆነ ተዘግቧል። ዘሰን አንድ መረጃው አጋርቷል። እሱም መረጃ ላጋራችሁ እና በዛሬ ስፖርታዊ መረጃዎችን ልጨርስ በፊት ለፊት መስመር አጥቂ ላይ የቤንጃሚን ሲስኮ እና የቪክተር ኮረሽ ዝውውር አርሰናሎች የማይሳካላቸው ከሆነ ጃዋ ፔድሮን ከብራይተን ለማስፈረም ከሚፈልጉ ተጫዋቾች ስም ዝርዝር ውስጥ ይካታሉ ሲል በትናንትናው አመሻሹ ላይ ወደ አራት ሰዓት ላይ የዘገበውን መረጃ ለመረዳት ችያለሁ ማለት ነው። የጃዋ ፔድሮ ብቃትን በተመለከተ በብራይተን ድንቅ ብቃቱን ያሳልፋል። ነገር ግን ይህም የሚሆነው የቤንጃሚን ብቻ ሲስኮ እና የቪክተር ጆከሬስ ዝውውር ማይሳካ ከሆነ ብቻ እንደሆነ ዘሰን አስነብቧል። የዛሬ ስፖርታዊ መረጃችን በሌላ ቪዲዮ እስክንገናኝ